ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣ ነው ሳይት ላይ ሽያጭ ጨርሰን በዘጠኝ ወር ውስጥ አስራ ሁለተኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ አንድ ሳይታችን ባለ አንድ መኝታ 75 ካሬ፣ ባለ ሁለት መኝታ 94 ካሬ፣ እንዲሁም ባለ ሶስት መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ በአያት በሶማሌ ተራ በጋርመንት በፒያሳ በመረጡ ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሆኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት ይህ አዋዜ ነው። ልዩ ዘገባ እናቀርባለን። በላይ በቀለ ነኝ። ወዳጅነታቸው የጸና በሁሉም መስክ መልካም ግንኙነት ነበራቸው። ለግማሽ ክፍለ ዘመን ኢራንን በመራው በፓላቪ ሥርወ መንግሥት ከ700,000 በላይ ፍልስጤማውያንን አፈናቅሎ እውን ለሆነው የእስራኤል ሀገርነት ዕውቅና ከሰጡ ሙስሊም ሀገሮች መካከል ከቱርክ ቀጥላም ሁለተኛዋ ናት ኢራን። በግንቦት 1948 እንደ ኤውሮፓውያኖቹ አቆጣጠር እስራኤል እንደ ሀገር መመስረቷን ተከትሎ የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጎሪዮን ኢትዮጵያን ጨምሮ አረብ ካልሆኑ ሀገሮች ጋር ግንኙነት የመፍጠር መርህ አራምደዋል። ይሄ ደግሞ ወታደራዊና የጸጥታ ትብብርን ጨምሮ ከኢራን ጋር የመሰረቱት ወዳጅነት ይጠቀሳል። በ1979 እንደ ኤውሮፓውያኖቹ አቆጣጠር በኢራን የተከሰተው አብዮት የፓላቪን መንግስት ሲያስወግድ አዲሱን መንፈሳዊ መሪ አያቶላህ ኮሆላህ ኮሜኒን ለስልጣን አብቅቶ ከእስራኤል ጋር የነበረው ግንኙነት ሻከረ። አዲሱ መሪ በእስራኤልና እንዲያም ሲል በምዕራባውያን ላይ የጥላቻ ፖሊሲ ማራመድ ሲጀምሩ አሜሪካና እስራኤልን በትልቅና ትንሽ ሰይጣን መሰሏቸው። የሁለቱ ሀገሮች ግንኙነት በዚህ ሁኔታ እየሻከረ ሄዶ ኢራን በሶሪያም ኢራቅ፣ ሊባኖስና የመን የሚሊሻ ቡድኖች ካደራጀች በኋላ በኢራንና እስራኤል መካከል ስውሩ ጦርነት ለአመታት ዘለቀ። ሁሌም ቢሆን የእስራኤል ጥቃት ትኩረት የሚያደርገው የኢራን የኒውክሌር ፕሮግራም ሲሆን፣ ተሄራን እንደ ወትሮ ሁሉ መልሷም አንድና አንድ ብቻ ነው፤ የኒውክሌር ፕሮግራሟ ለሰላማዊ አገልግሎት የሚውል እንደሆነ እንደ ፈረንጆቹ አቆጣጠር በሁለት ሺህ መጀመሪያ አካባቢ አሜሪካና እስራኤል የኢራንን ዩራኒየም የማበልጸግ ተግባር ለማደናቀፍ የኮምፒውተር ቫይረስ ፈጥረው አሰራጭተውብኛል በማለት ቴሄራን ክስ ማቅረቧ ይታወሳል። ከአምስት ዓመት በፊት በ2020 እንዲሁ እስራኤል የኒኩሌር ሳይንቲስቶችን ጭምር ኢላማ ያደረገ ጥቃት ፈጽማለች። ዘመቻውን ለማካሄድ በ2018 ፕሬዚዳንት ትራምፕ ከኢራን የኒኩሌር ስምምነት መውጣታቸው ለእስራኤል የልብ ልብ እንደሰጣት ይነገራል። ኢራን ኒኩሌር እየገነባች በሌላ በኩል እስራኤልን በተለያየ አቅጣጫ ፋታ የሚያሳጡላትን ታጣቂ ቡድኖች በጦር መሳሪያና በገንዘብ ስትደግፍ ቆይታለች። በ1980ዎቹ የተመሠረተውና ደቡብ ሊባኖስን ከእስራኤል ለማስመለስ የሚዋጋው ሄዝቦላህ ዋናው ሲሆን፣ በጋዛ ግጭት ወደ ሰሜን እስራኤል ሮኬት ሲተኩስ ከርሟል። የፍልስጤም ታጣቂ ቡድን ሐማስም በኢራን ከሚደግፉ ሚሊሻ ቡድኖች አንዱ ሲሆን በጥቅምት ሰባቱ ጥቃት ወደ እስራኤል ዘልቆ ንጹሐንን በመግደል እስከዛሬ አላባራ ያለውን ብዙ ሺህ ፍልስጤማውያንን ለሞት የዳረገውን ግጭት የጫረ ነው። በየመን የሚንቀሳቀሱ የሁቲ ሚሊሻዎችም በኢራን ይደገፋሉ። ሁቲዎች በዋነኝነት ቀይ ባህር ዳርቻ በምትገኘው የእስራኤል ኤላት ከተማ ላይ ባለስቲክ ሚሳይሎችን በመተኮስ ሲታወቁ፣ በቀይ ባህር በሚተላለፉ የንግድ መርከቦች ላይ ጥቃት በመፈጸምም ሰፊ ጉዳት ማድረሳቸው ይነገራል። ይሄ ብቻ አይደለም። ኢራን ከስልጣን ተወግደው ከሀገር የሸሹትን የሶሪያ ፕሬዝዳንት ባሽር አልአሳድንም ስትደግፍ ነበር ይባላል። በዚህም ኢራን የሶሪያን መሬት በመጠቀም ለሊባኖሱ ሄዝቦላህ ሚሳኤል ትልክ እንደነበር የእስራኤል መንግስት በተደጋጋሚ ይከሳል። እስራኤል በተለያየ ጊዜ ሶሪያ ውስጥ የአየር ጥቃት መፈጸሟም ለዚሁ ነው ይላሉ ታዛቢዎች፣ የጦር መሳሪያ ዝውውሩን ለመግታት በሶሪያም የኢራንን የድጋፍ እጅ ለመቁረጥ በአንደኛው የአየር ጥቃት የኢራን ጀነራል ደማስቆ ውስጥ መገደላቸው ትልቅ ውዝግብ አስከትሎ እንደነበር እዚህ ላይ ይጠቀሳል። የእስራኤል ጥቃት ተስፋፍቶ የኢራን ከፍተኛ ወታደራዊ አዛዥ ጀነራል ቃሲም ሱሌይማኒ ኢራቅ ባግዳድ ውስጥ ሲገደሉ የሄዝቦላህ መሪ ሐሰን ናስራላህ ቤይሩት ላይ ጭዳ ሆነዋል። የሐማሱ መሪ ኢስማኤል ሃኒያም ልክ የዛሬ ዓመት ገደማ እዚያው ቴሄራን ውስጥ የገደላቸው ማን ሆነና? ከትላንት እስከ ዛሬ ኢራንና እስራኤል በእጅ አዙርና አሁን ደግሞ እጅ በእጅ ሲዋጣላቸው ዓለም በተለይም የአረብ ሀገራት ዝምታም አንድም ከእስራኤል ጋር ያላቸው መልካም ግንኙነት እንዳይበላሽ እንዲያም ሲል ከምዕራባውያን ጋር ወይም ደግሞ ከምዕራባውያን የሚያገኙት ድጋፍ እንዳይቋረጥባቸው ከመስጋት ነው ይላሉ የተለያዩ ወገኖች። ሁሌም ቢሆን የአገም ጠቀም ፖሊሲ እያራመዱ መሆናቸውን በመካከለኛው ምስራቅ በኢኮኖሚም ሆነ በወታደራዊ ፈርጣማ ጡንቻቸው ከሚታወቁ ሀገሮች አንዷ ሳውዲ አረቢያ ከሰባት ዓመት በላይ ተቋርጦ የነበረውን ከኢራን ጋር የዲፕሎማሲ ግንኙነት ከሶስት ዓመት በፊት መልሳ ካደሰች በኋላ ከእስራኤልም ጋር በአሜሪካ አደራዳሪነት ተመሳሳይ እርምጃ መውሰዷ ለአብነት ይጠቀሳል። በእርግጥ በጋዛ ግጭት የደረሰው ሰብአዊ ቀውስ ሁለቱን ሀገሮች ለጊዜውም ቢሆን አኮራርፏቸው ቆይቷል። በነገራችን ላይ እስራኤል ሌሎች ሦስት የኢራን ወታደራዊ ባለስልጣናት መግደሏን ስታስታውቅ ከተገደሉት መካከል የጥቅምት ሰባቱን ሐማስ እስራኤል ዘልቆ የፈጸመውን ጥቃት ካቀናበሩት አንዱ ሳኢድ ኢዛሪ ናቸው ብሏል። የእስራኤል ጦር ኃይል ትላንት ምሽት የሰውየውን መገደልም ትልቅ ስኬት ሲል አድንቋል። የኢራን አብዮታዊ ዘብ አመራር ቤንሃም ሽራሪም በእስራኤል አየር ጥቃት ከተገደሉት አንዱ ሲሆኑ ለነ ሐማስና ሄዝቦላህ የጦር መሳሪያ የሚልኩ መሆናቸው ተገልጧል። በትላንት ምሽቱ የእስራኤል የአየር ድብደባም ኢስፋሃን የተባለውን የኒውክሌር ጣቢያም ለሁለተኛ ጊዜ መትቻለሁ ብሏል ጦር ኃይሉ። ኢራን በምላሹ የባለስቲክ ሚሳይልና የድሮን ጥቃት መፈጸሟ ሲነገር በሰሜን እስራኤል ሕንፃዎች መምታቷን ዘገቦች አመልክተዋል። በሌላ በኩል የኢራን ፕሬዝዳንት ሀገራቸው የኒኩሌር ፕሮግራሟን እንደማታቆም በድጋሚ አረጋግጠዋል። ፕሬዝዳንቱ ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር በስልክ ያወሩ ሲሆን ኢራን ለሰላማዊ አገልግሎት የሚውል ኒኩሌር የማበልጸግ መብት እንዳላት ለማክሮን ነግረዋቸዋል ነው የተባለው። ፕሬዝዳንቱም ሆኑ ሌሎች የኢራን ባለሥልጣናት ለሰላም ንግግር በራቸው ክፍት መሆኑን ዛሬም ደጋግመው እየገለጹ ናቸው። የእስራኤል ድብደባ ሳይቆም ግን ድርድር የሚባል የለም ብለዋል ባለሥልጣናቱ። ይህ አዋዜ ነው። ዋሊን ለመጀመሪያ ጊዜ በአፍሪካዊ የተሠራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማኅበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ160 በላይ ተጠቃሚዎችን ያፈራ